ኢሬቻ ባለብዙ ቀለምና ደማቅ ከሆኑ በዓሎች መካከል አንዱ ነው። በዓሉ ሳምንት ሲቀራው አንስቶ በተለያዩ አካባቢዎች በተለያዩ ሁነቶች መከበር ይጀምራል። የኢሬቻን በዓል አስቀድመው ከሚያደምቁ ሁነቶች መካከል ደግሞ የንግድ ዐውደ ርዕዮች ተጠቃሽ ናቸው። በተለያዩ ከተሞች የተለያዩ ዐውደ ርዕዮች ሲካሄዱ እንዳለፈ ይታወቃል። በአዲስ አበባ ብቻ ሳምንቱን አድምቆ የቆዩ ሁለት የንግድ ዐውደ ርዕዮች ተካሂደዋል። ባሳለፍነው ሳምንት ከማክሰኞ እስከ ሐሙስ የኦሮሚያ ቱሪዝም ሳምንት ሲካሄድ እንደነበር ይታወሳል። የዚሁ አካል የሆነ የንግድ ዐውደ ርዕይ በስካይላይት ሆቴል በነዛው ቀናት ሲካሄድ ቆይቷል። በዐውደ ርዕዩ ባህላዊ ጌጣጌጦች፣ ምግቦችና አልባሳት፣ የንግድና መንግስታዊ ያልሆኑ ድርጅቶች፣ የኦሮሚያ ክልል ከተሞችና የተለያዩ አፍሪካ ሀገራት አስጎብኚ ድርጅቶችም ጭምር የተሳተፉበት ሆኖ አልፏል። እኔ የምሰራው ምግብ ነክ ነው። ይዤ የመጣሁት በቆንጆ ቅቤ የተሰራ ጭኮ ይዤ የመጣሁት ቆሪ፣ በቅቤ የታሸ ቆሎ እሱን ይዤ መጥቻለሁ። የተነጠረ ቅቤ እንዲሁም ደግሞ ማበያ ቆጭቆጫ የሚባል ይዤ መጥቻለሁ። ኤግዚቢሽኑ ላይ ደግሞ እኛ መቅረባችን ምርታችን በደንብ ህዝቡ ጋር እንዲደርስ ባህላችን እንድናስተዋውቅ የስራ እድል የሚፈጥር ፕሮግራም ያለው፣ የሰው አቀባበል የሰው አስተያየትም ያለው ነገር በጣም ቆንጆ ነው። ጣቤር መስከ ውስጥ ብዙ ነገር አለ። ጣፋጭ ነገርና ፍራፍሬም እንደዛውም የበዓል ዕቃ አምጥተን መጣው ያው ይሄ ቡቹማ ይባላል። የወተት መግጃ ነው። ይሄም እንደዚያው ሰፊ ሰፊ ይባላል። ዓለም ሆነ እንደዛ ሰርግም ይያዛሉ። ይሄም የሀረሪ ነው። የሕፃን እቃ ነው። እየርሳን ሊመባላለው የመጣሁት ከአዶ የኮ ቴልቤ ኢኒሽቲቭ ነው። ኦርጋናይዜሽኑ የተመሰረተው በሌንስ የተሾመና በእኔ ነው። ሁለታችንን ይህንን ኦርጋናይዜሽን ላውንች ያደረግ ነው። ስለዚህ ይሄ ኦርጋናይዜሽን የሚሰራው በሴቶችና በወጣቶች ላይ ነው። አንደኛው የሚሰራው ነገር ሳይኮሎጂካል ሰፖርት ለሚያስፈልጋቸው ሰዎች ሳይኮሎጂካል ሰፖርት መስጠት ነው። ሌላው የህግ ከለላ ለሚፈልጉ ወይም ደግሞ ማማከር ለሚፈልጉ ቦርድ ሜምበሮቻችን ውስጥ የህግ አዋቂዎች ስላሉ ያንን ሰፖርት ማድረግ ነው። ሌላው በተጨማሪ የእደ ጥበብ ስራዎችን አስለምደናቸው ሴቶቻችንን ራሳቸው እንዲችሉ ነው። ይሄ ማለት በተለይ ደግሞ ሃይስኩል ላይ የዩኒቨርሲቲ ተማሪዎችና ዲስፕሌይስድ የሆኑ የተፈናቀሉ ሴቶችን ለማገዝ አዶዬ ማለት እህት ማለት ነው። ሚዜ ማለት ነው። እስፔሻሊ በሸዋሊጣ አካባቢ ሚዜ ማለት ነው። ያ ማለት አብሮ የሚያድጉ የሚደጋገፉ፣ አብሮ የሚቆሙ በእያንዳንዱ ውጣ ውረድ ውስጥ አብራት የምትሆን ነገሮችን የምታሳያት ነገሮች እንኳን ያለመሳካቱ አንዳንድ ነገሮች ሀፕን ካረጉ ደግሞ ልጆቻት ተቀብላ የምታሳድግ ሲጨምር ታሳያት ናት፣ አዶዬ ማለት ታዲያ። እኛም ይህን ነገር ተቀብለን ሩት ዜ ሀጠ ሲንቄ ላይ ስለሆን የገዳ ልጆች ስለሆን ይህንን የተማርነውን ካልቸራችንን ደግሞ ለሀገራችን ለህዝባችን አስተላልፈን የሚጠቅምን ነገር ለማምጣት ነው እንግዲህ እየሞከረን ያለ ነው። እኔ በፕሮፌሽኔ የስነልቦና ባለሙያ ነኝ። እንዲሁም ደግሞ በአንድ ኦርጋናይዜሽን ላይ የመጀመሪያ የስነልቦና አማካሪ የኦሮሚኛ ሆትላይን ላይ ነፃ የስልክ መስመር ላይ ለሁለት ዓመት ሳገለግል ነበረ። ከዛም ኤክስፒሪያንስ እሷም ደግሞ ሆርን ኦፍ አፍሪካ ላይ ሀ4 ፕሮጀክቶችን ማኒ ስታደርግ የነበረች ሴት ናት። ስለዚህ እነዚህ ኤክስፒሪንሶች ወስደን የተሻለ ነገር ለህዝባችን ለማምጣት ኢንተርናሽናል ኢንጂዎች ይመጣሉ። ከዛ በኋላ ፌዝ አውት ያደርጋሉ። ማክሲማም አምስት አመት ነው የሚቆዩት። ስለዚህ ቋሚ የሆነ ለህዝባችን የሚጠቅም ያለውን ካልቸርና ማንነት ጠብቆ እንዲሄድ የሚያደርግ አንዳች ነገር ስላላየን እኛ ደግሞ ወደዚህ አምጥተን ኮኔክሽኖችን፣ ሰፖርቲንግ ሲስተሞችን ክሬት አድርገን አዲስ ነገር ሳናመጣ ያለንን ለማውጣት እየሞከርን ለህዝባችን ተደራሽ ለማድረግ እንሞክራለን። ሌላው መስራት የምንፈልገው ፈልገው ሳኒታሪ ፓርትስ ነው። እንግዲህ የሞዴስ ዋጋ በየጊዜው ዋጋው እየናረ መጥቷል። ያ ደግሞ ሴቶችን ከትምህርት የሚያጎላቸው ካሉበት ነገር አቅማቸውን የሚያሳ የምናነሳቸው ነገሮች ናቸው። እነሱ ላይም እንግዲህ ሰርተን የተሻለ ነገር ይዘን ለመምጣት እንሞክራለን። በጣም ብዙ ኮኔክሽኖችን አግኝተናል። በጣም ብዙ ሰዎች በጣም ደስተኞች ናቸው። ብዙ ሰዎች መጥተው እየጎበኙነው ፕሬዘንት እያደረግን ነው። በጣም ወደውታል። ሌላኛው ትልቅ ነገር ነው፣ ኤክስፖ የገበያ ትስስር መፍጠር ነው። ቱሪዝምን ማነቃቃት፣ በተለይ ኦሮሚያ ላይ ያሉትን የቱሪስት መስህቦችና መዳረሻዎችን ማስተዋወቅ ከዛ ደግሞ በውስጡ ያሉትን ማህበራት ሊሆን ይችላል፣ ቱር ኦፕሬተሮች እንደዚህ፣ እደ ጥበብ ውጤቶች የዴስቲኔሽን ማኔጅመንት ላይ የሚሰሩ የመንግስት አካላትን ማስተሳሰር ነው። የገበያ ትስስር እንዲፈጥሩ ማድረግ ነው ኤግዚቢሽኑ አላማ። የኦሮሚያ ቱሪዝም ኮሚሽን ያዘጋጀው የዐውደ ርዕይ ዘንድሮ ለአምስተኛ ጊዜ የተካሄደ ሲሆን ከዚህ ቀደም ከተካሄዱ ተመሳሳይ ዐውደ ርዕዮች የተለየ የሚያደርገው ስድስት የአፍሪካ ሀገራት የተለያዩ አስጎብኝ ድርጅቶቻቸውን የላኩበትና ና የተሳተፉበት መሆኑ ነው። የመሆኑ በተለይም ለቱሪዝም እድገት ትልቅ ድርሻ እንዳለው ተነግሮለታል። ይህንን ዐውደ ራእይ ወድደዋለው ምክንያቱም ደግሞ ሁለቱን ሀገራት ያቀራረበ መሆኑ ነው። እኛ ስለ ኢትዮጵያ እንድናውቅ ለኢትዮጵያውያን ደግሞ ራሳችንን እንድናስተዋውቅ ያስቻለም ጭምር ነው። በዚህም ግንኙነታችንና ንግዳችንን በጋራ ለማሳደግ ያስችለናል። ኦሶ ኢትዝ ቱ አዋዝ አዌይ ፍሮም ሄር ባይ ኢትዮጵያን ኤርላይንስ ዳይሬክት ፍላይት በኢትዮጵያ አየር መንገድ ቀጥታ በረራ ከዚህ ኡጋንዳ የሁለት ሰዓት መንገድ ነው። በዛ ላይ ጉሬላን ጨምሮ በርካታ የዱር እንስሳትን መጎብኘትም ይቻላል። እኛ ኡጋንዳውያን ጋር ደግሞ ምቹ የአየር ጸባይና የአፈር አይነት ስላለን ፍራፍሬዎቻችንም በጣዕማቸው የተለዩ ናቸው። እዚህ እሱን ነው እያስተዋወቅን ያለ ነው። እውቀቱ ካለ ንግዱንም ሆነ ቱሪዝሙን ለማሳደግ ከባድ አይሆንም። የተሳተፉትን ሀገራት ቱሪስቶች የሚያመላልሰው የኢትዮጵያ አየር መንገድ ነው። የአፍሪካ መግቢያ ሆኖ የእነሱን ቱሪስት 7ና 8 ፐርሰንት ቱሪስቶቻቸውን አዲስ አበባ አርፈው ነገር ግን ሀገራችንን ሲያጎበኙ ወደ እነሱ መሄድ ነው። ስለዚህ በቀጣይ በሚኖራቸው ቆይታ የሁለት የሶስት ቀን የጉብኝት መርሃግብር ይኖራቸዋል። ቱሪስቶቻቸው እዚህ ሲያርፉ ቢያንስ ኢትዮጵያን ዘለው ከሚሄዱ ሁለት ሶስት ቀን አዲስ አበባ ዙሪያ እና ሌሎችም አካባቢዎች ላይ ማየት የሚችሉትን ነገር እንዲያዩ ከእኛ ቱር ኦፕሬተሮች ጋር ኮኔክሽን እንዲፈጥሩ እና ስራዎችን እንዲሰሩ ለማድረግ ነው የመጣ ነው። በዋነኝነት ቱሪዝሙን እንዲያዳብርልን ነው። ልምድም ከመቅሰም አንጻር የእኛ ሀገር የቱር ኦፕሬተሮች ከእነሱ ብዙ ልምድ ይወስዳሉ ብለን እንጠብቃለን። ይሄ ኤክስፖ የመጀመሪያ አይደለም። ስመጣ በየዓመቱ አይ ቲንክ ለአምስተኛ ዓመት ጊዜ ሲዘጋጅ ነው። ኢኒሽቲቭ በጣም አሪፍ ነው። ዋናው ነገሩ ምንድነው? ብዙ ሰዎች እዚህ ኢንዱስትሪ ውስጥ ያሉ ብዙ አካላቶች፣ ብዙ ስቴክሆልደሮች እንዲሳተፉ። አብዛኛው ጊዜ ሆቴሎች እና ኢቨንት ኦርጋናይዘርስ እንደሱ አይነት ናቸው፣ አብዛኛው ጊዜ እዚህ የሚሳተፉት። ግን ከዛም በተጨማሪ ሆስፒታሊቲ ኢንዱስትሪ በጣም ትልቅ ነው እና እዚህ ላይ እንዲሳተፉና ያው ለኢትዮጵያ ቱሪዝም እድገት ላይ ኔትወርኪንግ ስለሚያስፈልግ ለእሱ አንጻር በረም እንዲሳተፉ ይመኛሉ። ሀገራችን መሸጥ የሚገባትን ያክል የቱሪዝም ኢንዱስትሪ አልሸጠችም እና አልተጠቀመችም። ስለዚህ ይሄ የዚህ አይነት ኤቨንት መኖሩ የበለጠ የሀገራችን ሰርቪስ እና ሀገራችን እንድታወቅ የሚረዳ ስለሆነ የዚህ ኤቨንት በጣም ያስደሰተኝ የአፍሪካ ሀገሮች የተለያዩ ሰዎች መጥቶ እዚህ ኤግዚቢሽን ላይ ናቸው፣ ራሳቸውን እያስታውቁ ነው። ከዚህም ራሳቸው ይዞ የሚሄዱ ነገር ስላለ ጥሩ ነገር እንደሆነ ነው የምረዳው። ይቀጥሉበት ነው። አሁን ደግሞ ከፍተኛ ቁጥር ያለው ጎብኝና አቅራቢዎች ወደ ተሳተፉበት የኤግዚቢሽን ማዕከል ልውሰዳችሁ። የአዲስ አበባ ከተማ አስተዳደር ከኦሮሚያ ክልል ጋር በመሆን ባዘጋጀው በዚያው ዐውደ ርዕይ በአመዛኙ ለኢሬቻ በዓል ተፈላጊ የሆኑ አልባሳትና ጌጣጌጦች ቀርበውበታል። የባህላዊ መገልገያ ቁሳቁሶች ናቸው። እንደምታያቸው ከፊት ለፊት ሊጀምርልሽ እና እዚህ ጋር የምታያቸው ትናንሾቹ ቡንጌ ይባላሉ። ቡንጌ ተብሎ ነው የሚጠሩት። በተለያየ ቀለምና በተለያየ ይዘት ነው ይዘናቸው የመጣ ነው። እነዚህ አገልግሎታቸው በአርሲ ሴት ዘንድ እንደ ዘመናዊ ቦርሳ የለም። ድሮ ያኔ ሜካፕ በዚህ ነበረ አርሲ ሴት ይዛ የምትሄደው እንደ ቦርሳ ማለት ነው። ያኔ ስትገለገልበት የነበረው የዛን ጊዜ ለመዋቢያ የሚያገለግሉ ቁሳቁሶች በዚህ ተይዘው ነው የሚካሄዱት ማለት ነው። ጉንጌ ትባላለች። ከዛ አለፍ ስል ደግሞ ከነሱ በኋላ ቦራቲ የሚባል እቃ አለ። ቦራቲ ደግሞ በኦሮሞ ባህል ውስጥ ትልቅ ቦታ ያለው እቃ ነው። ለትራስነት በዛን ዘመን የምንገለገልበት እቃ ነበረ ማለት ነው። ከዛ አለፍድ ብሎ ደግሞ እዚህ ጋር እንደምታያቸው መዋቢያ ጌጦች አሉ። ከባህላዊ ልብስ ጋር የሚሄዱ ለብቻቸው የሚለበሱ በእጅ በግንባር በአንገት የሚደረጉ ባህላዊ ማጌጫዎች ናቸው። ተሻሽሎ ዘመናዊ ሆኖ የሚመጣው ነው ቱባውንም ባህል ይዘን የቀረብነው፣ እነዚህ ናቸው። የመጣሁት ደግሞ ከሽሮ ሜዳ ነው። አዳዲስ ዲዛይን ይዘመተናል። ለብቻ ያው ለየት ያሉት እነዚህ ናቸው። አዳዲስ ዲዛይኖች ናቸው ያመጣናቸው። ቀሚሶችም አሉ ተዘጋጅተናል። የልብስና የውስጥ ቆንጆ ዲዛይን ነው። እዚህ እቃ ለመግዛት መጥቻ በዓመት ባሉ ምክንያት፣ ከዛ ዞርዞር ብዬ አይቼ ነበር። እዚህ አንድ ቦታ አገኘው፣ እችን ልብስ ገዛው። አማራጭ በጣም ብዙ አይነት አለ፣ ግን የተለያየ አለ። በቃ እኔ ግን የወደድኩት ነው። በተለያየ ቦታ ብትገቡ ደግሞ እናንተም የምርጫችሁም አሪፍ እቃ ታገኛላችሁ። እቃ ልትገዢ አስበሽ ወተሽ አይገጥምሽም፣ አሪፍ እንደዚህ ግን ስትወጪ በኤግዝብሽን ምናምን ለየት ያለ እቃ ታገኛለሽ። ለሌላም ጊዜ ይሆናል፣ ለአመት ባሉ ይሆናል፣ ለሌላም ጊዜ ይጠቅምሻል። አሪፍ በኢሬቻን አስመልክቶ የተዘጋጀ የባህል አልባሳትና ፕሮግራሙን በተመለከተ ነው የመጣሁት። የሚገርም አሪፍ አሪፍ ልብሶች አሉ። ኤኒታይም ፕሮግራም ሲኖር ለባህል ብቻ ለኢሬቻ ብቻ ሳይሆን ሌላም የኦሮሞ ባህሌም ሌላም ብሔረሰብ ባህሌ እንኳን ራሱን ወክሎ ለብሶ የሚወጣበት ልብስ ስለሆነ የሚያምር ነው። አሪፍ ነው። ያው አንዳንድ ነገሮችን እያየው ነው ፈልጌ የመጣው ጌጦችን ነው ለአንገትና ለግንባር ምናምን ነገር የሚሆኑትን ገና እያየው ነው። ያው እንደምታዩም የሆነ የሚያምር አግኝቻለሁ ገዝቻለሁ። በጣም አሪፍ አጋጣሚ ነው። የምንፈልገውን ነገር አንድ ላይ ስለምናገኝ አሪፍ ይሆናል። እየሰፋ በሄደ ቁጥር ደግሞ ብዙ አማራጭ ይኖረናል እና መበረታታት ያለበት ነገር ነው። አሪፍ ነው ግን ሞር ከዚህ በላይ ደግሞ ቢመጡ ቢያስተዋውቁ ብዙ የሚተዋወቅ ነገር ብዙ ያልታየ ያልተሰማ ብዙ ነገር ስላለ ሞቅ ሞቅ ቢል በዓል በዓል አውደ ዓመት ቢመስል ደስ ይለል። አቅራቢዎች ከፍተኛ የንግድ ትስስር ያገኙበትና ጎብኚዎችን በተመጣጣኝ ዋጋ ለበዓሉ የሚያስፈልጉበትን የሸመቱበት ዐውደ ርዕይ ሆኖ አልፏል። ለመላው የኦሮሞ ሕዝብ፣ ለመላው የኢትዮጵያ ሕዝብ፣ ለመላው የአፍሪካና የዓለም ሕዝብ እንኳን ለኤሬቻ በዓል አደረሳችሁ መልካም በዓል እላለሁ። ለመላው የኦሮሚያ ህዝብ እንኳን ለኤሬቻ በዓል በሰላም በፍቅር በደስታ አደረሰን። ላለው የሰላም የአንድነት የመተሳሰብ በዓል ነው። በሰላም እንዲያልፍ ምኞቴ ለኦሮሞ ህዝብ ለኢትዮጵያ ህዝብ እንኳን አደረሳችሁ። የኦሮሞ ኤሬቻ በዓል የሀገራችን የጋራችን ነው። ይህ መልክ ያስተላልፋል።